እኔ እኮ እግዚአብሔርም በቃ የጃፓናውያን የትህትናና ደግነት ጥግ ካይምሮ በላይ ነው የሆነብኝ። ትላንት የሆነውን እንገራችሁ። ከተቀመጥኩበት ብዙም ሳይርቅ የሄሊኮፕተር አምቡላንስ ሊያርፍ ነው ተብሎ አናውንስመንት ነገር በስፒከር ይነቀ ያርሰ መላችሁም ሳቀኝ። አውጥቼ ምንጣፌ ዘርግቼ ምናምሰይን እየበላው ነው፣ ቲክቶክ ሉላ ላይቭ ነበርኩ። ከዛ አንድ ስታፍ ይመጣና የይቅርታ ማአት አዝንቦ ምን ቢለኝ ጥሩ ነው እኔ እኮ በቃ ዕቃሽን ጠቅልለሽ አንስተሽ ሰብስበሽ ምናምን ሂጂ ከዚህ ውጪ ምናምን የሚል ይመስሉ። ከዛ እንደዛ ጎንበስ ቀና ብሎ ምናምን ስለረበሸኝ ራሱ እንዴት እንደተሳቀቀ ማለት ነው። ከዛ ምግብሽን አቧራ እንዳይነካብሽ ክደኝ አላለኝ። ይህን ላይ ዛት ሶም ዛት ሴት እንደዛ ሌላ ይመጣው ከዛ ደግሞ እንደ ጉድ ይቅርታ የሚጠይቀኝ እሱ ነው ማለት ነው። እና አስባችሁታል እንጃ ብቻ የጃፓን ይለያል። እንደምታዩት ደግሞ በቃ ሰርቪሳቸው እና ለሰው ልጅ ህይወት የሚሰጡት ዋጋ ሁ በየሱስም አሁን ይቺ ሄሊኮፕተር የአንድ ሰው ህይወት ለማዳን ነው በኤመርጀንሲ የተላከች። ዶክተር ሄሊ ይሏታል። አንድ ዶክተር አንድ ነርስ እና ህይወት አዳኝ መሳሪያዎች ናቸው ያለው፣ እና አላማው ከአንድ ሰዓት ባነሰ ጊዜ ውስጥ የተሻለ ህክምና ማግኘት ወደሚችሉበት ቦታ መውሰድ። የሚገርማቸው ላይ ሁኔታውን ስታዩት የሆነ ከባድ አደጋ ምናምን የተፈጠረ ነገር ነው ይመስለ። ኢቨን የእሳት አደጋ መኪና መጥቶ ነበር ምናም ምናምን እና እሳት ተነስቶ ሁላ መስሎኝ ስጠይቃቸው ጀስት ለሴፍቲ ፐርፐዝ ነው ምናምን ነገር አሉኝ። እና በጣም በቃ ሁሌ የሚደንቀኝ ባህሪያቸው አንደኛው ትህት ናቸው፣ ሁለተኛው ደግሞ ሁሉም ነገር ኦርጋናይዝድ እና ዌል ፕሪፔርድ መሆናቸው ነው እና ላይ ከሁለት ቀን በፊት ራሱ ፖስት ያደረግኩት ፍሎግ ላይ በተመሳሳይ የሚገርም ደግነት፣ የሚገርም ፍቅር ያለ የማያውቁኝ ሰዎች ራሱ በቃ እንዴት ለመተባበር የሚሄዱበት ርቀት ማለት ነው ኢቨን በቃ ከማላቃቸው ሰዎች ጋር ምሳ እስከ መብላት ድረስ ቻ በጣም በጣም የሚገርም ነበረ። እና ትክክለኛ የጃፓንን ባህል እና ታሪክ ሞር ማየት የምትፈልጉ ሰዎች ደግሞ ባዮ ላይ የቪዲዮ ሊንክ አለ ቼክ አድርጉትና በእርግጠኝነት ትወዱታላችሁ።